ሰላም ሰላም ብያለኝ፣ የፍሬ ህይወት ዩቲዩብ ተከታታዮች እንዴት ናቸው? ሰላም ናቸው ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ዛሬ ደግሞ ባጭር ቪዲዮ መጥቻለሁኝ ማለት ነው። ምንድነው የምንሰራው? ለሓም ከባብ ወይም ደግሞ ስጋ የተፈጨ ልክ እንደ ኳስን እያድበለበልን አብረን እንሰራለን እህቶቼ አይዞሽ በርቺ እያላችሁ የምታበራታቱን ከልብ ከልብ አመሰግናለኝ። ቤተሰብ የሆናችሁን አመሰግናለኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንሆን ማለት ነው። እንግዲህ እዚህ ጋር ምን አለኝ? ስጋ አለኝ፣ ሽንኩርትም አለኝ፣ ነጭ ሽንኩርት አለኝ፣ ጨው አለኝ፣ ቁንዶ በርበሬና ካሙን አለኝ ማለት ነው። እኔ አብዛኛው እኔ የምጠቀምበት ቁንዶ በርበሬና ካሙን ነው የምጠቀምበት። ሌላ ቀመም አልጠቀምም ማለት ነው ብዙ አይወዱ ማለት ነው። በቃ አይወዱም። ወደዚህ ምናስገባው ቁንዶ በርበሬና በርበሬ ካሙን ብቻ ነው እንጂ ሌላ ቅመም አላስገባም። ግን እናንተ ግን መግባት ማስገባት ትችላላችሁ ማለት ነው። እኔ ግን ስለማይወደው አላስገባም ማለት ነው። ግን ሁሉ የየራስውን ቅመም መስሪያ አለው ማለት ነው። አሁን እንግዲህ ስጋዬንም ወደ ሽንኩርቴን አድርጋለሁኝ። ቅመም ነው አስገብቻለሁኝ፣ አስገብቻለሁ። አሁን ይቀረኝ ነጭ ሽንኩርት ነው። ነጭ ሽንኩርት ሁሉን አልጠቀምም፣ ግማሽ ነው የሚጠቀሙ ማለት ነው። አሁን ይበቃኛል፣ ይሄም የሚያህል ከበቃኛ። አሁን ደግሞ አብሬ ምን አደርጋለሁ? አዋሃደዋለሁኝ ማለት ነው። ሁሉን አዋ እንደዚህ አድርጌ አውቀዋለሁኝ ማለት ነው። ፍሬ በርገር ነው እንደ የምትስሪው እንዳትሉኝ ሸክለቱ የበርገር ይመስላል፣ እውነትም ማለት ነው የበርገር ይመስላል። ይሁን እንጂ በርገር ግን አይደለም ማለት ነው። በርገር አይደለም። አሁን እዚህ ጋር ደስታለኝ። ትንሽ ሽንኩርት ወደዚህም ግን ጨምራለሁ፣ ምክንያቱም ሶስት ራስ ነው ያደረኩት። ምን አድርጋለኝ? ማለት ነው እያየሁ ነው የሚጨምርበት፣ ማለት ነው ስጋውን ትንሽ አነስ ያለ ነው። ብዙም ምን አላበዛሁት ለአንድ ጊዜ የሚሆን ለአንዴ፣ ለምሳ የሚሆን ነው ያደረኩት ማለት ነው እንጂ ብዙ የምትሰሩ ከሆነ ልክ እንደ ስጋውን ብዛት ችንጉርቱን በዛውን መጠን ይበዛል ማለት ነው። አሁን ስለ አነሰኝ ትንሽ ደግሞ አስገባለሁ እዚህ ማለት ነው። ነጭ ሽንኩርት ማለት ነው በነገራችን ላይ ማለት ነው ዝንጅብል እና ነጭ ሽንኩርት አንድ ላይ አንድ ላይን እንትን አድርጎ ማስቀመጥ በጣም ጥሩ ነው። ምን አድርጎ ፈጭቶ ማስቀመጥ ማለት ነው። ዘይት ዘይቱን ጨው፣ ካሙን ቁንዶ በርበሬ አድርጎ ፍሪጅ ላይ ማስቀመጥ በጣም ጥሩ ነው ማለት ነው። ስለጨረስኩ ነው እንጂ እንደዛ አድርገን እናስቀምጣው ሁሌ ማለት ነው። አሁን ምን አደርጋለሁ ወደዚህ ስጋዬን አስገባለሁ ማለት ነው። ኮራኔ እያደረግኩኝ ወደ ደስታ እንደረድራለሁ አብረን እንደረድራለን። እንዲሁም እህቶቼ ታግዙኛላቸው ማለት ነው። ስደተኞች እህቶቼ እንደኔን ታግዙኛላችሁ። እውነት እግዚአብሔር መስገን፣ ስደት ብር ብቻ አይደለም ብዙ ነገርን አስተምሮናል። እግዚአብሔር መስገን። እኔ እንጃ መሰደዴን እወደዋለሁ። እኔ ባልሰድድ እናንተ ሴ ታግኛችሁ ነበረ። እግዚአብሔር መስገን ስለተሰደድኩት እናንተን ልማረግኛዋችሁ ብዙ ነገር እናገኘሁት እግዚአብሔር ይመስገን። ካጣሁት ይልቅ ያገኘሁት ይበልጣል ማለት ነው። ያጣሁት አለ፣ ግን ያለው ያው አለ። ቢሆንም ግን የእግዚአብሔር ፍቃድ ስለሆነ እኔ ከእግዚአብሔር ጋር ምን አለ እንትን ከእግዚአብሔር ጋር አልዋጋም፣ ወይም ደግሞ ከእግዚአብሔር ጋር አእንትን አልልም ማለት ነው። ምክንያቱ እግዚአብሔር የፈቀደው ነው የሚያድርገ አይደለም እንጂ በሁለት ሺህ አስራ ስድስት ያጣወትኛለ ማለት ነው። ግን ቢሆንም ሁሉ የእግዚአብሔር ፍቃድ ነው ምንም ማድረግ አልችልም ማለት ነው። ንም ነገ ወደ እዛ ነው እግዚአብሔር ባለኝ ቀን በፈቀደው ቀን ሁላችንም ወደዛ ስለሆንን ምንም አልልም ማለት ነው እህቶቼ፣ እዚህ ጋ ምን አድርጋለኝ ሁሉንን እየጠቀለልኩ ማለት ነው። እዚህ ግን እዚህ ጋር ጠቅልዬ ማለት ነው። ካሜራውን አስቀምጬ በሁለት እጅ ነው የጠቀለልኩት። ምክንያት በአንድ እጅ መጠቅለል በጣም ይከብዳል ማለት ነው። ምንድን ነው ያል የምናድርገው እዚህ ጋር ዘይቱን አለኝ ማለት ነው። እኔ በዚህ ዘይቱን ወይንም ደግሞ በቅቤ ነው የምንሰራው እንጂ በሌላ መስራት አልችልም። ምክንያቱ ልጆቹን አይበሉም ሳይሆን እንትን አላቸው ማለት ነው። ምንድን ነው ኮሌስትሮል ነው የሚባለው። እንደሱም ስላላቸው ብዙ ነው ይወዱ ማለት ነው ሰዎቹ። በዚህ ዘይቱን ወይንም በ በቂው ይሄ ማለት ነው፣ በዝብደ ማለት ነው። እዚህ ጋር ደግሞ ቀመም ያደረኩት እንትንሽ ዘይት ቁንዶ በርበሬና ትንሽ ካሙን አድርጌያለሁ ማለት ነው። ከስጋ ከላይንም አስገባለታለሁ ማለት ነው። ትንሽ ነው ጨው ግን አላስገባም። ምክንያቱ ጨው በዛ እንዲባል አልፈልግም ማለት ነው እኔንም አልወድም ማለት ነው። አነሰው እንጂ ጨው ነው እንጂ የሚፈልገው በዛ ጨው እንዲባል አልፈልግም ማለት ነው። ካልሆነ ምን አድርጋለሁ መስላችሁ? ጨውን አንሳንሽ እዛውን በቃ አድርጌ ቁጭ አድርግላችኋለሁ ማለት ነው። አሁን ዘይት ዘይት ሆነ አድርጋለሁ ማለት ነው። ዘይት ሆነ አድርጌ ከድኝ ከድኝ ማለት ነው። ለተወሰነ ደቂቃ አስቀምጣለሁ ማለት ነው። ባህር በቃው ይኸው፣ አድርጌ አለኝ የዘይቶውንን አድርጌ አለኝ። እሳት ይህን ለኩሻ አለኝ እግዚአብሔር ይመስገን። በነገራችን ላይ ማለት ነው በእለት ድርግ የምትሰሩ ልጆች እየምን ያላችሁ እየተጠናቀቃችሁ ማለት ነው። እዚህ ጋር ደግሞ ማጅመረቅ ማለት ነው። ግማሽ አስገብቼ ነበረ ማለት ነው። ግማሽ ነው ያስገባሁትኝ ቀመሙን ምን አስገብቼ አለኝ። አሁን ውሃን አድርጋለኝ ማለት ነው። ውሃን ያደረግኩበት በዳር ነው ያደረግኩበት። ለምን መሀል ላይ ካደረግኩበት ይፈራከሳል፣ እርክስክስ ርክስክስ እንዳይልብኝ ማለት ነው። ይኸው ይሄን መላሁትኝ ውሃውን። አሁን ለአርባ አምስት ደቂቃ የሚሆን ምን አድርጋለሁ እሳቱን ቅንሽ፣ የለትርክ ስለሆነ እንዳያርብኝ እሳቱን ቅንሽ ምን አድርጋለኝ። ወደ ሌላ ስራ እገባለሁኝ ማለት ነው። ሌላ ስራዬን እከባለሁኝ እንደዚህ አድርጌ ማለት ነው። አሁን ምን ልት ብለዋል እንግዲህ እግዚአብሔር ይመስገን እንግዲህ ስጋውን ስላለበት ካልበሰለ ደግሞ የዚህ ሀገር ስጋ እንጨት እንጨት ነው የሚለው እንጨት እንጨት ነው የሚለው ማለት ነው። አሁንም ውሃን ጨምራ ያለኝ። የበቃላሆነ ክዳነ የቀረብኝ ማለት ነው ክዳነ የቀረብኝ ክድነ አድርጌ ያስቀመጥ ማስቀመጥ ነው እንድታዩት ብዬ ነው ትንሽ ካሜራውን ካሜራውን እዛን አድርጌ ቁጭ ያደረኩትኝ እንድታዩት እየተከተከ ብዬ ነው እንጂ ከድኚ ለአርባ አምስት ደቂቃ ን እቆያለሁ፣ ማለት ነው። አሁን እዚህ ጋር በስሉልኛል ማለት ነው። ምን አድርጊ ያለሁኝ ቅቤን አደረኩት። ትንሽ ቅቤን አድርጌ ነጭ ሽንኩርትን የቀራውን ነጭ ሽንኩርት እዚህ ጋር አስገብቻለሁ ማለት ነው። ምክንያቱም እዚህ ጋር አስገብቼ በነጭ ሽንኩርትና በቅቤ አምሼ ማለት ነው እንደገና ስጋውን ወደዚህ እኔን አምጥጭ ትንሽ እናድርጋለን እስከ ቀላ እስከሚል ድረስ እዚህ ጋር እናድርጋለን ማለት ነው። በነገራችን ላይ ግን እንደዚህ ክበላህም በሁለት አይነት ነው የሚሰራው እንዲኑ በቲማቲም መሰራትም ይችላል። ግን ይሄን በቲማቲም በጭራሽ አይወዱትን ማለት ነው እንጂ ሌላ ቤት እየሰራው ዲንግ ያለ በቲማቲም ነው የምሰራው ማለት ነው። እዚህ ጋር ግን አይወዱትም ማለት ነው። አሁን ሰርቼ አሳምሬ ወደዚህ እንገለበጥኩት ወደ ሳውንን ገልብጫ አለኝ፣ እግዚአብሔር ይመስገን። አሁን ደግሞ እናድርጋለሁ ከላይ ላይ እዚህ ጋር አለኝ ማለት ነው። ጊዝ ባራት ነው ወይንም የድም ብላ አልቀጠል ማለት ነው። የድም ብላ አልቀጠል ሾርባ ወይንም እዚህ ጋር አለ ሾርባ። የሰራሁትኝ የበቆሎ ሾርባ ነው። የበቆሎ ሾርባ ነው የሰራሁላቸው ማለት ነው። የበቆሎ ሾርባ ነው በነገራችን ላይ ማለት ነው እውነት ለመናገር ብዙ ምግብ እየሰራሁት ይውላል፣ ግን ለመቅረጡ ግን በጣም ይከብዳል ማለት ማለት ነው። በተለይ ልጅ ትንሽ ልጅ ካለ በጣም ይከብዳል ማለት ነው። በተለይ ልጅታ ደግሞ ከኔን ስር ስለማትጠፋ ማለት ነው። እዚህ ጋር ደግሞ እግዚአብሔር ይመስገን ጨርሼ እንደዚህ አድርጊ የላቸዋለ አቅርቢ እንደው ማለት ነው ላይ ያርፍክ ብዬ ስላጣም አለ እዚህ ጋር ያለች ደሞ ከስጋ አጠገብ ያለውን። እንትን ነው ማለት ነው። ምንድን ነው ዘባዲና ኪያር፣ ዘባዲ ኪያር፣ ኪዝባራት ነው ማለት ነው። መባያ ነው ማለት ነው። ስለሚወዱት የግድ ከባብ ለሓም ከሰራሁት ኪዝባራና ኪያር ርቆ እሰራለሁኝ ማለት ነው።